በኢትዮጵያ አዲሱ የቅድስት መንበር ተወካይ አቀባበል ተደረገላቸው በቀድሞ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ አማካኝነት ሚያዝያ አራት ቀን 2017 ዓ ም በኢትዮጵያ የቅድስት መንበር ተወካይ ሆነው የተሰየሙት ሊቀ ጳጳስ ብሪያን ኡዳግዌ በአዲስ አበባ በርካታ ካቶሊካውያን ጳጳሳት በተገኙበት አቀባበል ተደረገላቸው በአቀባበል ስነ ስርአቱ ላይ እንኳን ደህና መጡ ንግግር ያደረጉት ሞንሲኞር ማሲሞ ብጽውነታቸው ወደ ኢትዮጵያ ከመምጣታቸው በፊት ባለፈው ሳምንት በቫቲካን የቅድስት መንበር ዮቤል ልዩ በዓል በተከበረበት ወቅት አዲስ ከተሰየሙት ርዕሰ ሊቃነ ጳጳሳት ሌዮ አስራ አራተኛ ና ሌሎች ጳጳሳት ጋር መጸለያቸውንና ቡራኬ መቀበላቸውን ተናግረዋል። ዓለም በሰው ዘር መገኛነት ወደሚያውቃት የሉሲ ሀገር ኢትዮጵያ እንኳን በደህና መጡ በማለት በሀገሪቱ የካቶሊካውያን ቁጥር ጥቂት ቢሆንም ቤተ ክርስቲያኗ ከተመሰረተች ግን ረጅም ጊዜን እንዳስቆጠረች ተናግረዋል። በናይጄሪያ የኦርሎ ካቶሊክ ሀገረ ስብከት አባል የሆኑት ሊቀ ጳጳስ ኡዳጉዌ የትውልድ ቦታቸው በደቡብ ምዕራብ ካሜሮን ሲሆን እንደ አውሮፓውያን አቆጣጠር ግንቦት ሁለት ቀን 1992 የክህነት ማዕረግ ተቀብለዋል። በቅድስት መንበር የዲፕሎማቲክ አገልግሎታቸው ከሶስት አስርት ዓመታት በላይ ያስቆጠሩት ሊቀ ጳጳስ ብሪያን ኡዳግዌ ለኢትዮጵያ 13 ተኛ የቅድስት መንበር ተወካይ ናቸው። ብፁዕነታቸው ለኢትዮጵያ እስከተሾሙበት ወቅት ድረስ በስሪላንካ የቅድስት መንበር ተወካይ ነበሩ። ከዚያም በፊት በነበራቸው በርካታ የአገልግሎት ዓመታት በዚምባብዌ፣ በአይቮሪ ኮስት፣ ሃይቲ፣ ቡልጋሪያ፣ ታይላንድ፣ በእንግሊዝ፣ በቤኒንና በቶጎ ቅድስት መንበርን በመወከል ለዘመናት በ ዲፕሎማቲክ ዘርፍ አገልግለዋል። ለዘመናት የተሻገረው የዲፕሎማሲ ልምዳቸውን ይዘው ወደ ኢትዮጵያ የመጡት ሊቀ ጳጳስ ኡዳጉዌ የኢትዮጵያና የአፍሪካ ቀንድ ከቅድስት መንበርና ከርዕሰ ሊቃነ ጳጳሳት ሌዮ 14ተኛ ጋር ያለውን ግንኙነት አጠናክረው እንደሚቀጥሉ ይታመናል። የኢትዮጵያ ካቶሊክ ጳጳሳት ጉባኤ ለብፁዕነታቸው እንኳን ወደ ኢትዮጵያ በደህና መጡ በማለት ተቀብሎ መልካም የአገልግሎት ዘመንን ተመኝቶላቸዋል። ብፁዕነታቸው በአዲስ አበባ ዓለም አቀፍ የአውሮፕላን ማረፊያ ሲደርሱ ብፁዕ ካርዲናል አቡነ ብርሃነ ኢየሱስ ሊቀ ጳጳሳት ዘካቶሊካውያን ብፁዓን ጳጳሳትና ካህናት እንዲሁም ደናግል አቀባበል አድርገውላቸዋል። መረጃው የኢትዮጵያ ካቶሊክ ጳጳሳት ጉባኤ ማህበራዊ ተግባቦት ነው።